ሰላም ነጋ፣ እንኳን ወደ ነጋ ሰላም ፖድካስት በሰላም መጣችሁ። አብረን እንማርፃ አብረን እንደቅ። ሰብስክራይብ በማድረግ የዚህ ጉዞ አካል ይሁን። አብረን እንማርጻ አብረን እንደቅ። ሰላም፣ በዚህ ትልቅ ውይታችም እንኳን አብራችሁን ናችሁ። ዛሬ በደረሱን ምንጮች ላይ ተመሥረተን ነው የምንወያየው። በተለይ ነጋ ሰላም ፖድካስት ላይ የቀረበ አንድ ሀሳብ አለ፣ ስኬታማ ሰዎች ፈጽሞ ያማያደርጓቸው ሰባት ነገሮች የሚል በጣም የሚገርም ርዕስ ነው። እውነት ነው እና የምንጩ ትኩረት ያው ስኬት ማለት ውጤት ብቻ አይደለም ነው የሚለው ከውስጣዊ ሰላም ጋር እንዴት ለሚገናኝ የነጋና ሰላም ፍልስፍናም ይሄንን ነው የሚያሳየው። ትክክል። ምንጩ የስኬትን ትርጉም በአዲስ መልክ ነው የሚያስቀምጠው። ሁለት እግሮች አሉት ይላል። ሁለት እግሮች፣ አንዱ ያው በውጭ የምናየው ስኬት ግብ መምታት ምናምን፣ ሌላኛው ደግሞ እኩል አስፈላጊው ውስጣዊ ሰላም፣ መረጋጋት፣ ደስታ ገባኝ እና የሚገርመው ይህን ሚዛን ለመጠበቅ አንዳንድ ነገሮችን አለማድረግ ምን መሰለ ወሳኝ ነው። አለማድረግ? አዎ አላስፈላጊ ነገሮችን ስናስወግድ ያኔ ለውስጣዊ ሰላም ቦታ እንፈጥራለን። ይሄ ደግሞ ለዘላላጊ ስኬት ነዳጅ ነው ማለት ይቻላል። ዋው በጣም ደስ የሚል እይታ ነው። አብዛኛው ጊዜ ትኩረታችን ምን ማድረግ እንዳለብን ላይ ነው። ልክ ነው። እንግዲያ ከመጀመሪያው እንጀምር ከአለማድረግ ዝርዝር ውስጥ አንደኛው ለሁሉም ነገር እሺ አለ ማለት ይሄ ለምን ይመስልሻል? አረ ይሄ በጣም ወሳኝ ነው። ምንጩ እንደሚለው ለሁሉም ነገር እሺ ስንል የራሳችንን ቅድሚያ የምንሰጣቸውን ነገሮች እንረሳለን። ጊዜና ጉልበት ማባከን ማለት ነው። በትክክል ጊዜና ጉልበታችን የሌሎች አጀንዳ ማስፈጸሚያ ይሆናል። ስኬታማ ሰዎች ግን መቼ አዎ መቼ ደግሞ በአክብሮት አይ ማለት እንዳለባቸው ያውቃሉ። አክብሮት የሚለው ነገር አስፈላጊ ነው በጣም። እና ይሄ የውስጥ ሰላምንም ይጠብቃል። ለራስህ ግብ ስትቆም የመረጋጋት ስሜት ይሰጥሃል። በጣም አሳማኝ ነው። ራስን ማስቀደም ከሰላም ጋር ይገናኛል። ይህም ወደ ሁለተኛው ነጥብ ይወስደናል፤ በባለፈው ስህተት ላይ አለመታሰር። ይህ ብዙዎቻችንን የሚፈትን ይመስለኛል። በጣም ምንጩ ምን መሰለ፣ ጥሩ ምሳሌ ይጠቀማል። ያለፈ ስህተት ላይ ተተክሎ መኖር ልክ የኋላ መስታወት ብቻ እያዩ መኪና እንደ መንዳት ነው ይላል። ወደፊት መሄድ አይቻልም በፍጹም። በራስ መተማመንን ይሸረሽራል፣ የአእምሮ ሰላምን ያውቃል። ስኬታማ አካሄድ ግን ከስህተቱ መማር ነው። ዋናው ትምህርቱን መውሰድ እና መቀጠል። አዎ ራስን ይቅር ማለትና ትኩረትን ወደፊት ማዞር ይሄ ለውጤትም ለውስጥ መረጋጋትም በጣም ወሳኝ ነው። ይሄ ካለፈው የመላቀቅ ሐሳብ ምናልባት ከአካባቢያችን ሰዎች ጋር የሚገናኝ ይሁን? ሦስተኛው ነጥብ በአሉታዊ ሰዎች አለመከበብ ይጋል። በትክክል ምንጩ እንዲያውም የጉልበት ቫምፓየርስ ወይም ኤነርጂ ቫምፓየርስ ይላቸዋል። ጉልበት የሚመጡ አዎ፣ ጉልበትና አዎንታዊ አመለካከትን ስለሚሰርቁ ውስጣዊ ሰላምን በእጅጉ ይጎዳሉ። ስኬታማ ሰዎች ይህንን ያውቃሉ እና ምን ያደርጋሉ? ጊዜያቸውና ጉልበታቸውን ከማን ጋር እንደሚያሳልፉ በጥንቃቄ ይመርጣሉ። ከእውነታዊና ደጋፊ ሰዎች ጋር መዋል ለስኬትም ለሰላምም ይጠቀማል። ከአሉታዊዎቹ መራቅ ነው ማለት ነው? አዎ፣ ግን በአክብሮት ራስን የመጠበቅ ዘዴ ነው። በቃ ገባኝ። ጉልበትን ስለመጠበቅ ካነሳን፣ አራተኛው ነጥብ ምክንያታዊ ነው አካላዊና አእምሮዊ ጤንነትን ችላ ማለት ማለት እውነት ለመናገር ስኬት ስናሳደድ ጤናችንን እረሳዋለን። በጣም የተለመደ ወጥመድ ነው። ምንጩ እንደሚለው ጤናን መስዋዕት ማድረግ መጨረሻው በርናውት ነው፣ የድካም ጥግ መድረስ። ይህ ደግሞ ሁሉንም ያበላሻል። በትክክል ውጫዊ ስኬትንም ውስጣዊ ሰላምን ይነጥቀዋል። ስኬታማ ሰዎች ግን ጤናን እንደ መሰረት ነው የሚያዩት። መሰረት፣ አዎ። በቂ እንቅልፍ፣ ጥሩ ምግብ፣ እረፍት፣ የአካል ብቃት እንቅስቃሴ፣ እነዚህ ሁሉ ለሁለቱ የስኬት ምሰሶች ማለት ለውጤትና ለሰላም በጣም አስፈላጊ ናቸው። በጣም ግልጽ ነው። ጤናን ከመጠበቅ በተጨማሪ ሌላው ችግር ለመጀመር መፍራት ነው። አምስተኛው ነጥብ ፍጹም ጊዜን አለመጠበቅ ነው። አዎ፣ ሁኔታዎች ሲመቻችሁ ጀምራለሁ ማለት ልክ ብዙ ጊዜም የሚባል ነገር ነው ያው ምንጩ ይህንን ፍራቻና ማዘግየት ነው የሚለው፣ ፍጹም ጊዜ የሚባል ነገር የለም። ታዲያ መፍትሄው ምንድን ነው? መፍትሄው ባለው ነገር መጀመር ነው። ባለው ሁኔታ እንቅስቃሴው ራሱ ያው ግፊትን ይፈጥራል። ሞሜንተም ማለት ነው። አለመጀመር ጭንቀት ይፈጥራል ማለትሽ ነው? አዎ አለመጀመር ውስጣዊ ጭንቀት ይፈጥራል። ስትጀምር ግን የቁጥጥር ስሜት ይመጣል። መነቃቃት። ስለ ቁጥጥር ካወራን ስድስተኛው ነጥብ ለውድቀት ሌሎችን ተጠያቂ አለማድረግ ነው። ይሄ እንዴት ነው ከቁጥጥር ስሜት ጋር የሚገናኘው? በጣም የተገናኘ ነው። ሌሎችን ተጠያቂ ስናደርግ ኃላፊነትን እያሸሸን ብቻ አይደለም፣ ራሳችንን እንደ ሰለባ እያየን ነው። አቅም ያሳጣል። በትክክል አቅም ያሳጣ ምንጩ ከፍተኛ ኃላፊነት ወይም ራዲካል ሪስፖንሲቢሊቲ የሚለውን ሐሳብ ያመጣ ይሄ ማለት በሁሉም ነገር ጥፋተኛ ነኝ ማለት ነው አይደለም በፍጹም ነገር ግን ለራሳችን ምላሾች ለምርጫዎቻችን ለድርጊቶቻችን ሙሉ ኃላፊነት መውሰድ ነው ትኩረታችን እኛ በምንቆጣጠራቸው ነገሮች ላይ ሲሆን ያኔ የኃይል ስሜት የውስጥ ሰላም ስሜት ይጨመራል ኃላፊነት መውሰድና ትኩረት ማሰብሰብ በጣም ጥሩ ይህም መስለኝ ጋል ወደ መጨረሻው ነጥብ ይወስደናል ሰባተኛው ያለ አላማ ዝብርቅርቅ መረጃዎችን አለመጠቀም ነው። በዚህ ዘመን ይሄ ከባድ ነው። በጣም ከባድ ፈተና ነው። የመረጃ ብዛት ምንጩ እንዲያውም ለአእምሮ የማይጠቅም ምግብ ወይም ጀንክ ፉድ ፎር ዘ ማይንድ ነው የሚለው ትክክል ነው። ያው ያለ አላማ መረጃ መሰብሰብ ትኩረትን ይበትናል፣ የአእምሮ ሰላምን ያውካል፣ ውሳኔ የመስጠት አቅምን ያዳክማል። ስኬታማ አካሄድ ምንድን ነው ታዲያ? መረጃን በአላማ መፈለግ፣ መምረጥ፣ መጠቀም እና ደግሞ ለአእምሮ ረስት መስጠት ለማሰላሰል ለመረጋጋት ጊዜ መመደብ በጣም አስፈላጊ ነው። የአእምሮውን ንጽህናን ይጠብቃል። እሺ እንግዲያው ሰባቱ ነጥቦች ስናጠቃልላቸው ለሁሉም አዎ አለማለት፣ በስህተት አለመተከል፣ ከአሉታዊ ሰዎች መራቅ፣ ጤናን አለመርሳት፣ ፍጹም ጊዜን አለመጠበቅ፣ ሌሎችን ተጠያቂ አለማድረግ እና ያለ ዓላማ መረጃ አለመጠቀም። ሁሉም ካለማ ካለው ህይወት ጋር የተያዙ ናቸው ማለት ነው። በትክክል። ዋናው ቁም ነገር ምን መሰለ፣ ስኬትና ሰላም የምናገኘው ብዙ ነገር በመጨመር ብቻ አይደለም፣ አንዳንዴ አላስፈላጊ የሆነውን በጥንቃቄ በማስወገድም ጭምር ነው። ጥሩ ነጥብ ነው። ምንጩ አንድ ጥያቄ ይጠይቃል። ከነዚህ ልማዶች የትኛው ነው በአንድ ሰው ሕይወት ላይ ትልቁን አሉታዊ ተጽዕኖ እያሳደረ ያለው? ይህን ማወቅ መጀመሪያው እርምጃ ነው ማለት ነው። አዎ። እሱን መለየት ትልቅ ነገር ነው። በጣም ጥሩ ማጠቃለያ ነው። ለመጨረሻ ጊዜ ለአድማጮቻችን የምንተወው ሀሳብ ወይም ጥያቄ፣ እነዚህን ነገሮች በንቃት አለማድረግ ለስኬት መንገድ ከመክፈቱ ባሻገር ትርጉምና ሰላም ያለው ህይወት ለመፍጠር እንዴት ያግዛል? ጥሩ ጥያቄ ነው። እና ደግሞ ዛሬውኑ አንድ ትንሽ አላስፈላጊ ልማድን ከህይወት ብናስወጣ ምን አይነት ሰፊና አዋናዊ ለውጥ ሊያመጣ ይችላል? ይህንን እያስቡ እንዲቆዩ እንጋብዛለን።